የመጽሐፍ ጩውታችን ቀጥሏል። እብዱ ቄሳርና ጓደኛው የፋሽን ሊቅ ይለናል። ስባ ገብረ እግዚአብሔር የጥንታዊት ሮማ ቄሳር ኔሮ ከ37 እስከ 68 ዓመተ ምህረት የኖረ ሲሆን በእብደት ምክንያት 14ቱ ዓመት የግዛት ዘመኑ ለዜጋዎቹ እንደ ሲኦልም እንደ ቅዠትም ነበር። በተለይ በክርስትና ሃይማኖት ታሪክ ውስጥ እንደ እርኩስ የሰይጣን ወኪል ይቆጠራል። የመጀመሪያውን የሮማ ጳጳስ ቅዱስ ጴጥሮስን በ64 ዓመት በስቅላት አስገደለው። ጴጥሮስም እንደ ጌታዬ መስቀል ክብሩ ይበዛብኛል፣ መልካም ፈቃዳችሁ የሆነና ቁልቁል ስቀሉኝ ብሎ ለምኖ እግሩ ወደ ላይ ራሱ ወደ ታች ሆኖ ተሰቀለ ይባላል። የኔ እሴት ወይም ታላቅነት በአርቲስትነቴ ነው እንጂ ንጉስ በመሆኔ ከቁብ አልቆጥረውም ይል ነበር ኒሮ። የከተማዋ የድሆች ሰፈር የነበረው ጭርንቁሳም ጌቶ አርቲስት ነፍሱን ስላስቀየማት በምስጢር እንዲያቃጥሉት አዘዘ። ቃጠለውን እያየም በበገና ዝማርያ ወደሰው። ሰፈሩ በሙሉ አመድ ሲሆንለት መሃሉ ላይ ወርቃማው ቤት የተባለ እጅግ በጣም ትልቅና ውብ ሕንፃ አሰራ። የእብደትና የወንጀል የብልግና ዘመኑ ባጭሩ እንዲህ ይዘረዘራል። የኒረው አባት በሕፃንነቱ ስለሞተ እናቱ ክላውዲዮስ ቄሳርን አገባች። እንጀራ አባቱም አልጋ ወራሹ አድርጎ ሾመው። እናቱ ቶሎ እንዲነግስላት ፈልጋ ክላውዲዮስን በሚወደው የእንጉዳይ ወጥ መርዝ አብልታ ገደለችው። ኔሮ በ17 ዓመቱ ነገሰ። የእንጀራ አባቱን ልጅ ኦክታቪያን አገባ! 59 ዓመተ ምህረት ያነገሰችውን እናቱን አስገደላት። በሰይፍ ሊገድሏት ሲሉ ማሕፀኗን እያሳየች ያንን ጉድ የወለደውን ይህን ማሕፀን ውጉት አለች ቀጥሎ ሚስቱን ኦክታቪያን ፈታትና ፓፒያ ሳቢናን ለማግባት ነጻ እንዲሆን ፈልጎ አስገደላት። ጥቂት አመት በኋላ ይቺኛይቱን ሚስቱንም እንዲሁ አሸኛት። ብዙ ሴኔተሮች፣ መኳንንት፣ የምክር ቤት አባላት ደፍረው ይሄን ሁሉ ግድያኳል አስፈላጊ ነው በማለታቸው ተገደሉ። ስለሰምስት ዓመተ ምህረት ኒሮውን ለመገልበጥ ተጠንስሶ የነበረው ሴራ ስለተደረሰበት ሌሎች ብዙ መኳንንት ተገደሉ። ጉድ የማያልቅበት ኒሮ ቄሳር ሮማውያኑ ላይ ከዚህም የከፋ ልቂት ሊደርስባቸው ይፈልግ ይችልም ነበር። አማልክቱ በመጠኑም ቢሆን ሲታረቋቸው ፔትሮኒየስ የተባለውን ጓደኛ ሁላኩላቸው። አንድ ምሳሌ እንጥቀስ። መሃል ከተማ ላይ የተሰራ ክብ ባለ አራት ፎቅ ህንፃ ነበር፣ ኮሎሴም የሚባል የልዩ ልዩ ስፖርት መጫወቻ ነበር፣ 50 ሺህ ተመልካች የሚያስቀምጥ ህዝቡ በጣም ከሚወዳቸው ጨዋታዎች አንዱ ግላዲያተር የሚባሉ ሁለት ጉልቤዎች የመረጡትን መሳሪያ ታጥቀው የሚጋጠሙበት ነበር። አሸናፊው የተሸነፈውን ይገድለዋል ወይም ይምረዋል። ይህን የሚወስነው ቄሳር ነው። ቀኝ እጁን ጨብጦ አውራ ጣቱን ይቀስራል እና ዙሪያውን ይመለከታል። ወደ ህዝቡ የወደቀው ተፋላሚ ቢሸነፍም ድንቅ ግጥሚያ አሳይቶ ከሆነ ህዝቡ እጃቸውን ጨብጠው አውራ ጣታቸውን ወደ ላይ ያመላክታሉ። ምህረት ይገባዋል ማለታቸው ነው። ካላስደሰታቸው ግን በአውራጣታቸው ወደ ታች ያመላክታሉ፣ ሞት ይገባዋል ማለት። ቄሳርም እንደ ሕዝቡ በአውራጣቱ በማመላከት ሞት ወይም ምህረት ይፈርዳል። ኒሮ ቄሳር ገብቶ ዙፋኑ ላይ ይቀመጥና አረንጓዴ መነጽሩን ወደ አይኑ ያስጠጋል። እንደዛሬ ከጆሮ ጋር የተቆራኘ መነጽር ሳይሆን በእጅ ወደ አይን የሚያስጠጉት ነበር። ዙሪያውን በመነጽሩ ይመለከትና እንዲህ እያለ ይነጫነጫል። ወዴትም በመለከት የሚታየኛው አረንጓዴ አፍንጫ ነው። ግላዲያተሮቹ ቀንጎሎባቸው በጦር ሜዳ የተማረኩ፣ እጣ ፈንታቸው ለባርነት የዳረጋቸው ናቸው። ሰይፋቸውን በሰላምታ ወደ ቄሳር እያመላከቱ ሰላም ለአንተ ቄሳር ሆይ አሁን የሞቱት ሰላም ይሉሃል ይሉታል። ለሮማውያኑ ደስታ ተፋልመው ተሸናፊው ሲወድቅ ኒሮ ዙሪያውን ይመለከታል። ህዝቡ ባውራ ጣቱ ምልክት ምህረት ከፈረደ ኒሮ ሆን ብሎ ባውራ ጣቱ ሞት ይፈርዳል። ድል አድራጊው የወደቀውን ተፋላሚውን ይገድለዋል። ህዝቡ በንዴት ሲጮህ ኒሮ አንጀቱ ይረሳል። የሚቀጥለው ፊልም ሲያልቅ ህዝቡ ሞት ከፈረደ ኒሮ ምሕረት ይፈርዳል። አንድ ጊዜ ህዝቡ በንዴት ሲጮህ ኒሮ፣ ምነው ይሄ ህዝብ አንድ አንገት ብቻ በኖረውና በጎራዴ በቀላሁት አለ። አምላክነት ወሆ ይቻላል እኮ አለው። የክብር ዘቦ አዛዥ መውጫዎቹን በሮች ዘግተን አንድም ሳይተርፍ ልንፈጃቸው እንችላለን። ኔሮ በጥልቅ ፍሳ ፈገግ ሲል አጠገቡ ተቀምጦ የነበረው ጓደኛው ፔትሮኒየስ አይሆንም አለ። እንዴት አይሆንም? አንተ ኮ ተራ ቄሳር አይደለም፣ አርቲስት ነህ። ተውኔትን ስትጫወት በገና ስትደረድር በሰረገላ ስትሽቀዳደም ይህ ህዝብ እኮ ነው የሚያይህና በአድናቆት የሚያጮኸል። እውነት አልክ ፔትሮኒየስ፣ አንተ ባትኖረኝ ራሴን ጉድ ሰርቸው ነበር አለ ኒሮ፣ የዘባዛዡን በግልምጫና በእጁ እንቅስቃሴ ወደዚያ እያባረረ። ከአርቲስትነቱ ቀጥሎ ኒሮ ስፖርተኛ ነኝ ባይ ነበር። ዋናው የሮማ ስፖርት ደግሞ ጎበዞቹ በአራት ፈረስ በሚጎተት ሰረገላ ላይ ቆመው የሚሽቀዳደሙበት ነበር። ኒሮ የግሪክ ሀገር ግዛቶቹን ለመጎብኘት ሄደ። አቴንስ እንደገባ አቴናውያን ለሰረገላሽ ቅድድም ጋበዙት። ተማክረው ሆነ ብለው ተቀደሙለት። ኒሮ በዚህ ድል ከመደሰቱና ከመኩራቱ የተነሳ አቴናውያን ለመጪው አምስት ዓመት ከግብር ነፃ ይሁኑ ሲል ወሰነ። አቴንስ የአምላክነትውን ውለታ ለዘላለም ታስታውሳለች አሉት። ስፓርታን ሲጎበኝ እዚያም በሰረገላሽ ቅድድም ድል አደረገና ከተማይቱ ለአምስት ዓመት ከግብር ነፃ ሆነች። እንዲህ ያለ በሄደበት እየቀደመ የግሪክ ግዛቶቹ በሙሉ ለአምስት ዓመት ከግብር ነፃ ሆኑ። ኒሮ ቄሳር ከእነዚህ የግሪክ ግዛቶቹ የበለጠ የሚወደው እና ከማንም ሰው በላይ የሚያደንቀው ሰው ፔትሮኒያስ ነበር። ለሱ ለብቻው ልዩ ሹመት ሸለመው። ፔትሮኒያስ አርቢተር አለው። ፔትሮኒያስ የፋሽን ንጉሥ እንደማለት ሰው በውርስና በጥረት ተራዝናን ሲያተርፍ ፔትሮኒያስ በስራ ፈትነትና በግድ የለሽነቱ ብቸኛ ልዩ ዝነኛ ሆነ። ግን በችሎታ ጉድለት አልነበረውም። ለምሳሌ ቢቲኒያ የተባለ ሀገር አስተዳዳሪ ሆኖ ተሽሞ ችሎታውን አሳይቷል። በ62 ወይም በ63 ዓመተ ምህረት የሮማ ዋና ወይም ቀዳሚው ዳኛ ሆኖ ፍትህን በትጋት ፈጽሟል። ከዚህ ሁሉ በላይ ግን ምጸቶች የተባለውን የመጀመሪያውን ፈር ቀዳጅ የአውሮፓ ልቦለድ የደረሰው ፔትሮኒየስ አርቢተር ነው። ባለጸጋዎቹ፣ መሳፍንቱ፣ መኳንንቱ፣ የዓለም ገዢዎች ሮማውያን ሲበሉ ሲጠጡና ወሲብ ሲፈጽሙ ሲያሳየን እያሳሳቀ እንድንታዘባቸው ይጋብዘናል። ሲበሉ ሲጠጡ ሰዓቶች ያሳልፉና ቁንጣን እስኪይዛቸው ይጠግባሉ። ከዚያ ተነስተው ወጥተው ለዚሁ ሲባል ወደ ተሰራው ክፍል ሄደው ያስታውካሉ። ባድ ሆድ ሲሆኑ ወደ ምግብ አዳራሹ ተመልሰው ድጋሚ እስኪጠግቡ ይበላሉ፣ ይጠጣሉ። ፔትሮኔስ አርቢተር እውነትም የፋሽን ንጉሥ፣ የማጌጥና የማስጌጥ ሊቅ ነበር። እሱ ዛሬ አዲስ ልብስ ከለበሰ በሳምንት ውስጥ የሮማ የዝነጣ ወጣቶችና ጎልማሶች እንደሱ ካልለበሱ እንደ ፋራ ይቆጠሩ ነበር። ፔትሮኒየስ ዘናጭ ብቻ ሳይሆን በጣም መልከ መልካምና ጨዋታ ወጉ አፍ የሚያስከፍት ስለነበር ከሴት አገልጋዮቿ አንዱ ፍቅር ያዛት። አስተዋይ ነውና ሁኔታዋን አይቶ ምን ሆነሻል አላት። ከጌታዬ ፍቅር ይዞኝ በመጀመሪያ ዘነላት። ግን እሷም ሲበዛ የተዋበች ስለነበረች ቀስ እያለ ወደዳት። ህጋዊ ሚስት ሆነች። አርቲስቱ ኒሮ ግጥም ወይም ተውኔ ሲጽፍ ወይም ዜማ ሲፈጠር መጀመሪያ ለፔትሮኒየስ ያሰማዋል። ፔትሮኒየስ አርቢተሩ ጥሩ ነው ካለው ደስታው ሙሉ ይሆናል። አንዳንዱን የግጥም መስመር ፔትሮኒየስ፣ እንደዚህ ብትለውጠው ደግሞ የበለጠ ያምራል ሲለው ያለማመንታት ይለውጠዋል። ፔትሮኒየስ አርቢተር እንደዚህ በመወደዱ ምቀኞች ተማክረው የውሸት ወንጀል አላከኩበት። ኒሮ ቄሳርን ለመገልበጥ ሴራ እየጠነሰሰ መሆኑን የሚያረጋግጡ የውሸት መረጃዎችና ምስክሮች ይዘው ቀረቡ። ኒሮ ተታለለ፣ አመናቸው። ፔትሮኔስ ሳይያዝ በፊት ወዳጆቹ መጥተው መርዶውን ነገሩት። የቅርብ ወዳጆቹን ራት ጋበዘና ሲበሉ፣ ሲጠጡ፣ ሲያወጉ አመሹ። በመጨረሻም ፔትሮኔስ ተሰናበታቸውና ባኞ ውስጥ ገብቶ የእጆቹን ደም ሥሮች በምላጭ ቆረጠ። ቀስ እያለ ሞት እንደ እንቅልፍ ወሰደው። ወቤቱ ሚስቱም ያላንተ መኖር አይሆንልኝም ፍቀድልኝና ለዘላለም አብሬ ልተኛ አለችው። ባኞው ውስጥ አጠገቡ ተቀምጣ እሷም የእጆቿን ደም ሥሮች በምላጭ ቆረጠች። ፍቅረኞቹ ቆንጆዎቹ በወዳጆቻቸው ተከበው አብረው አንቀላፉ። በነገታው ጠዋት መልእክተኞች መጥተው ኒሮን አምላክነቱ ሆይ ፔትሮኒየስ አርቢተር ሞተ ሲሉት ፔትሮኒየስ ሞተ ሳያስፈቅደኝ አለ።